የሆሊውድ ፊልም ኢንዱስትሪ ምልክት ተደርጎ ከሚታሰቡ ሃይቴክ አክተሮች እና በዳይሬክቲንግ ዘርፍ አንቱታን ካተረፉ ሰዎች መካከል በግንባር ቀደምትነት የሚጠቀሰው ለገቡ ተዋናይ በሮኪ ባልቦ እና በራምቦ ፊልም ላይ ባሳዩ አስደናቂ የትወና ብቃት ከአእምሯችን የማይጠፋው ሲልቪስተር ስታሎን አስደናቂ የህይወት ገጽታ የዛሬ ዝግጅታችን ማጠንጠኛ ነው። ከድንቅ ተዋናይነቱ እና ከዓለም አቀፍ እውቅና በስተጀርባ ያሳለፋቸው የህይወት ውጣ ውረዶች እና ለውድቀት እጅ ሰጥ ባይነቱ ለዛሬው ትውልድ ጥሩ አስተማሪ ያደርገዋል። ስታሎን በአንድ ወቅት ከነበረበት የኑሮ ዝቅታ ወደ ዓለም አቀፍ የትወና ኮከብነት ያደረገው ሽግግር የወዱ ስኬት ብቻ ተደርጎ የሚታለፍ ሳይሆን በታሪክ ተመዝግቦ ለትውልድ የሚተላለፍ ቆራጥነትና የጥንካሬ ማሳያ ነው። በሐምሌ 6 ቀን 1946 ዓ.ም በኒውዮርክ ከተማ ውስጥ የተወለደው ሰልቪስተር ጋርዴንዚ ስታሎን የህይወት ፈተና አንድ ብሎ የሚጀምረው ገና ሲወለድ ጀምሮ ነበረ። በወሊድ ጊዜ በተከሰተ ችግር፣ የነርቭ ተጠቂ እንዲሁም ፊቱ በከፊል ከንፈሩ እንዲሁም ምላሱ በከፊል ፓራላይዝ ሆነበት። በዚህም የተነሳ በአነጋገሩ ኮልታፋ እንዲሁም ለየት ያለ የፊት ገጽታ እንቅስቃሴ ወይም ፋሻል ኤክስፕሬሽን ተላበሰ። ስታሎን በፓራላይዝነት ምክንያት የተከሰተውን የፊት ገጽታ እንቅስቃሴ ወይም ፋሻል ኢንስፒሬሽን በሂደት ወደ ታላቅ የትወና ገጸ በረከት ቀይሮ በትወናው ታላቅ ተጽዕኖ ፈጣሪ ሊሆን ችሎበታል። የወጣትነት ጊዜውም ቢሆን እጅግ አስቸጋሪ እና ፈታኝ ነበረ። ወላጆቹ ጥሩ የሆነ የትዳር ግንኙነት ስላልነበራቸው ሲፋቱ፣ እሱ ወደ አዳሪ ትምህርት ቤት ተወሰደ። አካዴሚካሊ ጎበዛ ለመሆኑ ከአስቸጋሪ ጸባዩ ጋር ተደምሮ ከትምህርት ይልቅ ወደ ስፖርት እና አርት ላይ ይበልጡኑ ደግሞ በትወና ልቡ ተሳበች። የሁለተኛ ደረጃ ትምህርቱን እንደምንም ካጠናቀቀ በኋላ በሚያሚ ዩኒቨርሲቲ የትወና ትምህርትን መከታተል ጀመረ። በውስጡም የሆሊውድ ፊልም ኢንዱስትሪን የመቀላቀል ከፍተኛ ፍላጎት ስለነበረው ብዙም ሳይገፋበት የዩኒቨርሲቲ ትምህርቱን አቋረጠ። ነገር ግን እሱ እንደተመኘው ወደ ፊልም ኢንዱስትሪው መቀላቀልና ተጽዕኖ ፈጣሪ መሆን ቀላል አልነበረም። በ1970 ዎቹ መጀመሪያ ስታሎን ምንም ያልነበረው መናጢ ድሃ ነበረ። ይሱ ባዶ የሚኖርበትን በአንድ ደሳሳ ጎጆ ነበረ። ህይወቱን ለማቆየት ሲል ያገኘውን ማናቸውንም ስራ ሳይንቅና ሳይመርጥ ለመስራት ይወስናል። በአካባቢያቸው ወደሚገኝ አንድ የመካነ አራዊት በመሄድ በጽዳት ባለሙያነት ተቀጥሮ መስራት ይጀምራል። ከስራው ጎን ለጎን በአነስተኛ ክፍያ በአንድ ፊልም ላይ የጎልማሳ ገጸ ባህሪ ተላብሶ ለመተወን የተስማማ ቢሆንም የተዋዋለበትን ክፍያ ሳይከፍሉት ይቀራሉ። ህይወት ቀጠለች። ስታሎን በሂደት ወደ አንዳች ተስፋ ጭላንጭል እየተቃረበ ሄደ። ምንም እንኳን በብዙ ፊልሞች ላይ ለመተወን ጥያቄ አቅርቦ ውድቅ ቢደረግበትም ቀጥቶ ተስፋ አይቆርጥም ነበረ። ከእለታት አንድ ቀን በ1975 ዓ ም በሚኖርበት ከተማ ታላቅ ዝግጅት ነበረ። ዝግጅቱን በሁለት እውቅ ስፖርተኞች መካከል የሚደረግ ታላቅ የቡጢ ፍልሚያ ነበረ። ፍልሚያውን በጊዜው በቡጢ ውድድር እጅግ ታዋቂ በነበሩት በመሐመድ አሊ እና በአንደርዶግ ቻክ ዌፕነር መካከል ይደረግ ነበረ። ስታሎን በቦታው በመገኘት ውድድሩን ከመጀመሪያው ከመጨረሻው ተከታተለ። በትሪቱ እንደተመሰጠ ወደ ቤቱ ይመለስና በሶስት ቀናት ውስጥ በሁላችን ልብ ሊገባ የቻለውን የሮኪ ባልባው ፊልም ስክሪፕት ሊጽፍ ቻለ። የፊልሙ ዋና ገጸ ባህርይ የሮኪ ባልባው አለማችን በከባድ ሚዛን ቦክስ ውድድር ካየቻቸው ሰዎች እጅግ በጣም የተለየ ሲሆን፣ ስታሎን ስክሪፕቱን የግሉ ታሪክ ማንጸባረቂያ አድርጎ ቀርጾታል። ይህ ስክሪፕት በፕሮዲሰሮች እጅግ በጣም ተወዳጅነት በማግኘቱ ትልቅ ገንዘብ መድበውለት ሊገዙ ፈለጉ። ነገር ግን ስታሎን ስክሪፕቱን የሚሸጠው እርሱ የሮኪን ገጸ ባህሪ ከተጫወተ ብቻ እንደሆነ አስታወቀ። በሰዓቱ በኪሱ 106 ዶላር ብቻ የነበረ ቢሆንም የቀረበለትን 360 ሺ ዶላር እንግዛ ጥያቄ ውድቅ በማድረግ በአቋሙ ጸና። በስተ መጨረሻም እሱ ዋናውን ገጸ ባህሪ እንዲጫወት በመስማማት ፊልሙ ተሰርቶ አልቆ 1976 ዓ ም ሮኪ ባልባው ለይታ በቃ። ፊልሙ ወዲያው በአለም አቀፍ ደረጃ ተወዳጅነት በማግኘቱ እስከ 225 ሚሊዮን ዶላር የሚደርስ ያልተጣራ ትርፍ አስገኘ። እንዲሁም ወደ በሚደርሱ አካዳሚ አዋርዶች ላይ በእጩነት ሲቀር ስታሎን በአንጻሩ በምርጥ ተዋናይነት ሊመረጥ ቻለ። ፊልሙ ምርጥ የቀረጻ ብቃትን ጨምሮ በሶስት የኦስካር ሽልማቶች ዘርፍ ያሸነፈ ሲሆን የስታሎን ዝናም በዛው ልክ እየናኘ ሄደ። የሮኪ ፊልም ስኬቱ የስታሎንን በሆሊውድ ያለውን ተቀባይነት ከፍ አደረገለት። በሮኪ ባልባኦ ተከታይ ክፍሎች ላይ በትወና የመሳተፍ እድል ቢያገኝም የራምቦ ገጸ ባህሪ ይዞ በ 1982 ዓ ም እንደተጫወተው እንደ ፈርስት ብለድ የስታሎንን ተቀባይነት ከፍ ያደረገ ፊልም አልነበረም። በዚህ ፊልም ላይ በአሳየው የተለየ አተዋውን ብቃት የአክሽን ፊልም ዘርፍ የምንጊዜ ምርጥ አክተር መሆኑን አስመሰከረ። የራምቦ ገጸ ባህሪ ታላቅ የውጊያ ችሎታ ያለው ጨካኝ ጦርኛ ሲሆን በቬትናም ጦርነት በአንድነት ወቅት የተጎዳ የቀድሞ ወታደርን የሚወክል በተለይም አሜሪካ በቬትናም ጦርነት አጣቂ ውስጥ ገብታ በነበረችበት ጊዜ ከሕዝቡ ጋር የጠበቀ ግንኙነት እንዲፈጠር ያገዘ ፊልም ነበረ። በፊልሙ ያገኘው እውቅና በበርካታ ተከታታይ ፊልሞች እንዲተውን በር ከፈተለት። በትወና የተሳተፈባቸው እያንዳንዱ ተከታታይ ፊልሞች ከፍተኛ የአካል ብቃት የሚጠይቅ ትዕይንቶች የታጀቡ ሲሆኑ ይህም የስታሎን ትጋትና ለስራ ያለው ቆራጥነትን ለዓለም ግልጽ አድርጎ አሳየ። በ1980 ካምፓኒዎቹ እና በ1990 ዘጠናዎቹ ስታሎን በድርጊት ዘውግ ወይም አክሽን ፊልሞች ላይ የነገሰበት ጊዜ ሲሆን ለትውስታ ያክል ኮብራ 1996፣ ታንጎ እንደ ካሽ 1989፣ ሊፋንገር 1993 እና በመሳሰሉ ፊልሞች ላይ ደመቀ። ምንም እንኳን በእነዚህ ዓመታት በአክሽን ዘውግ ፊልሞች ላይ ጥሩ አፈጻጸም ቢያሳይም አክሽን ዘውግ ወጣ ያሉ ፊልሞች ላይ መቸገሩ አልቀረም። ታላቁ ስታሎን በውጣ ውረዶች ቢፈተንም ራሱን ማሻሻል ላይ ትኩረት አድርጎ መስራቱን ቀጠለ። በ2006 ዓ ም በልብ አንጠልጣይ አስተዳዳሪነቱ ወደር የማይገኝለትን ሮኪ ባልባውን ቀጣይ ፓርት በመስራት ወደ ቀደመ ማንነቱ መመለስ ቻለ። በተመሳሳይ በ2008 ዓ ም የሰራው የራምቦ የተሰኘው ታዋቂውን ገጸ ባህሪ በታላቅ ጨካኝነት አጅቦ ዳግም ወደ ስክሪን በመመለስ ተቀጣጥሎ በነበረው ዝናው ላይ ቤንዚን አርከፈከፈበት። ስታሎን እድሜው እየገፋ ሲሄድ እየበሰለ የመጣ የትወና ብቃቱ ብዙ ጊዜ እድሜያቸው ሲገፋ ኮከቦችን የማግለል ጸባይ ለነበረው የፊልም ኢንደስትሪ ሌላ ገጽታን አላበሰው። በ2010 ዓ ም የተወነበትና በአፈታሪክ ዘውግ ላይ የተመሰረተው ኤክስፓንዳብል የተሰኘው ተከታታይ አክሽን ፊልም ለተመልካቾችና ለአድናቂዎች ያበረከተላቸው፣ በዚህም ጥሩ ገቢ ሊያገኝ ይችሏል። እንዲሁም ስታሎን በሲሪድ ፊልም ያሳየው ታላቅ የትወና ብቃት የጎልደን ግሎብና ቤስት ሳፖርቲንግ አክተር አካዳሚ አዋርድ እንዲታጭ ምክንያት ሆነል አለበት የሲልቬስተር ስታሎን ስኬትና እና ኮንሲስተንሲ በመዝናኛው ዘርፍ ላይ የታየ ስኬት ብቻ አድርጎ መውሰድ ተገቢ አይሆንም፣ እጅግ አስተማሪ እና የጽናት ተምሳሌ ጭምር እንጂ። በብዙ የተገፋው ወድቆም የተነሳው፣ እንዲሁም በብዙ መንገራገጮች የተሻገረው ስታሎን ፈተናዎችን ወደ ድል የቀየረ እያንዳንዷን የህይወት ትግል በታላቅ ጀብድ እየተፋለመ ለታላቅ ስኬት የደረሰ ሰው ነው። ከስታሎን ታሪክ እንደምንረዳው ስኬት የጽናት አልሸነፍ አይነት እንዲሁም ጥንካሬዎቻችንና ድክመቶቻችን ለይተን በማወቅ ጠንክረን የመስራት ጉዳይ ጭምር እንጂ የችሎታ ጉዳይ ብቻ እንዳልሆነ ነው። ዛሬም ስታሎን ይተውናል፣ ዳይሬክተርም ነው። እንዲሁም ለወጣት ተዋንያን ታላቅ የተነሳሽነት ምንጭ እንደሆነ ቀጥሏል። ከታሪኩ መረዳት እንደሚቻለው እኛም እንደ ራምቦ ገጸባሪ ቆራት ተፋላሚዎች ከሆነን የማይሳካ ህልም፣ የማይፈታ አቋጠሮ የለም። ይህ ቪዲዮ ከተመቻችሁ ላይክ እያደረጋችሁ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። The last stand begins. And when the smoke clears, only one truth remains. Legends never die.